በቃልና በእኔ መካከል በፍቅር ግንኙነት ውስጥ ብዙ ብዙ ብዙ ዋጋ ከፍለናል። ብዙ እውነታዎችም የተደበቁ እውነታዎችም ወጥተው ቁጭ እንጂ ምን ቁጭት ያለሽ፣ አንቺ እራስሽን አረጋጊ። አንተ ደግሞ ቤቱን ለቃ ውጣለን ውጣልን። በቃ ከዛሬ ጀምሮ ስልኳ እዚህ ቤትም እንዳትመጣ ምንም አይነት ንግግር አልፈልግም። ከዛሬ መጨረሻ ቀን ነው። ሰላም፣ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር መስከን ክብር ምስጋና ለቅዱስ ገብርኤል፣ ለድንግል ማርያም እዚህ ያደረሰናል። ቅዱስ ገብርኤል ክብር ምስጋና ብለንዋል። እዚህ ቀን እዚህ ለት ያደረሰን ክበርልኝ የኔ አባት ገብርኤል እያልኩ ብዬዋለሁ። እንግዲህ ዛሬ ደግሞ ከባድ ነገር አለ። ምክንያቱም ከባዱ ነገር ምንም ብታዩት አላችሁ ውስጤ በጣም አዝኗል፣ ለእኔም አዝኗል። ውስጤ እያዘን ቢሆን ነግረዋል መንገድ አይቀርም በመጣ ተወሎ ብዬ አስባለሁ። ሳርግ ምንት ያለሽ ምንድን ነው የምንነግሩን? አይ እሱም በኋላ አንድ ላይ ትሰማላችሁ። ሰላም ሰላም እንዴት ናችሁ ለን እግዚአብሔር ይመስገን በጣም ደህና ነን። እንዴት ቆያችሁልን እንዲከረማችሁልን የኔ ውቦች፣ እኔ ለሰኮንድም ስለያችሁ እንዲከረማችሁ ነው የምለው። በቃ ወዳችኋለሁ። እና ያው እንግዲህ ዛሬ ቃል ዛ ቃል ልበል ወይንስ እራሴ ልበል? ግን ይከብዳል። ዛሬ ሊሆኒ ያዘጋጀንለት ነገሮችን ያው ሁሉን ነገር ነግራኛለች። በመጀመሪያ እንኳን እንዳነችልን እግዚአብሔር ይመስገን። አሁን ግን እሷ በመዳኗ ነው እዚህ ደረጃ ላይ እየደረስ ነው። ባትድን በጣም እየታሸን፣ በጣም እየተጎዳን፣ በጣም እየተጨቆነን፣ በጣም ብዙ ነገሮችን እየሆነ ልናልፍ በራሳችን ወስነን ነበረ። እሷም እኔ ጋም እኔ ላይም የተፈጠረ ነገር ነበረ። እግዚአብሔር ይመስገን ቶሎ ከእኔ ላይ ገሸሻለ። እንደገና ደግሞ አሁን የተፈጠረው ነገር ቀጥሎ የነበረው በብዙ ነገሮች ላይ ውስ በቃ የተዘበራረቀ እና ውጥንቅጡ የበዛ ታሪክ ነበረ። ያ ሁሉ አልፎ ዛሬ እሷ በመዳኗ እኛ በጣም ደስ ብሎን እግዚአብሔር የተመሰገነ ይሁን። አሁን ዛሬ ያለውን እኛ ውስጥ እኛ ልብ ውስጥ ቃል ልብ ውስጥ ያለውን በጠቅላላ ዮናስን ደውለን ቀጥረነዋል። ይመጣል ሲመጣ ለምን እናንተንም አስጠነቀናችኋል፣ እናንተንም አስከፍተናችኋል፣ እናንተንም በብዙ ነገር አናደናችኋል። የቆራቢ ልጆች ናችሁ፣ በብዙ ነገሮች አስተያየት ሰጣችሁናል። እኛ ግን የተያዝንበት ብዙ ወጥመድ ስለነበረ ከዛ ወጥመድ ወጥተናል፣ ከዛ ወጥመድ አምልጠናል። ምክንያቱም እኔ ባይገርማችሁ እንደምታውቀው ነ ለወንድ ልጅ ያለኛ አመለካከት ገብርኤል ምስክሬ ነው የወረደ ነው ምክንያቱም የወረደው እኔ አላምንም። ምክንያቱም አንድ ስትራቴጂያችሁ የመጀመሪያ ስትራቴጂ ስለነገርኳችሁ ለወንድ ልጅ አመለካከት እኔ ቅዱስ ነኝ፣ እኔ ድንግል ነኝ። ድንግል ማርያም ነች የላከችኝ ቢለኝ፣ ይሄው ማህተቤን ልቤ ድፍን ነው፣ ድርድር የለኝም። እና ለእሷ ብዬ ግን ዋጋ ከፈልኩ ዋጋ ከፍያለሁ። እንግዲህ ሳራን ለማዳን ብዬ ብዙ ነገር እንትን ብያለሁ። ሳራም ደግሞ እስከምትድንልን ድረስ በጣም አሊም ምንም ዋጋ ከፍለናል፣ ያን ሁሉ ይችለናል። ስለዚህ ዛሬ ደግሞ ሳራ ድናልናለች። ግን አንድ ነገር መነግራችሁ ነገር አለ እና ተመልካችም ተመልካቾችም እና አለምዬም በጣም የዛሬው ከባድ እንደሆነ ከባድ ነገር እንዳለ ለዮናስ የሚነገር ከባድ ነገር አለ እና ያንን ደግሞ አመኝበት ነው። ስለዚህ ሳራ ምን ታያለሽ? እኔ ባይነገረው እንደዛ ባትሉት ደስ ይለኛል። ምክንያቱም በእኔም የተነሳ ምንም አይነት ነገር እንዲደርስባችሁ እንድትጣሉ አልፈልግም። ደግሞ አሁንም ገና ወደ ቀልቦ የተመለሰ ልጅ ተንኮል እንዳያስብባችሁ

ደህና ናት እሷ ደህና አደለችም ደህና ናት ደህና ናት ሆ ዛሬ በደንብ ምርጥ ሰው ሆና ያለችው እኮ ምንድን ነው ለምንድን ነው ሰላም ናት ሰላም አለልበት የእራስህን ንገሪኛ እስከ ዛሬ ተንከባከብ ያለው ይበቃኛል እንግዲህ ተንከባከብ እኛ አለች ምንድን ነው ምን ሙች ሚዚያዎች ሚዜ ልሆናለሁ። እሷ ሙሽራ፣ እኔ የሚዜ ልሆነ ና ቀናበእንጅ እንደ አይዞሽ እንደ ያው የሙሽራ ደንቡ ነው ማልቀስ። ይሻላል ልታለቅስ ነው እንደ አታልቅሽ። የሆነ ነገር አለ፣ የምትነግረን ነገር አለ። ከእራሷ አን የምትሰማው እኛ ሳይሆን እሷ ብትነግረን ጥሩ ነው።

ታሷን ደበት ስማሁለምለዛሬ ቀጠራችን ደስ ብሎ ነው የመጣሁት። ምክንያቱም ዛሬ ድናለች፣ እግዚአብሔር ይመስገን። በዚሁ አጋጣሚ ለውጥ ማለት መዳኗ ተረጋግጧል። ስንት ቀኗ ዛሬ አይደለም። ከእንግዲህ ደግሞ ምንም እንደማትሆንም እናውቃለን እግዚአብሔር የተመሰገነ ይሁን ደስታችንን ባለፈው ማክብረናል ዛሬ ምንድን ነው እሱ ታዲያ እን ለሱማ ሁላችንም ደስ ብሎናል ለዛሬም ደስታችን እንዳለ ነው ታዲያ ካለ ታዲያ ምን ሆነ ነው እሷ ምን ሆነሽ ምክንያቱም ምን መሰለህ ዮናስ ምክንያቱም እስከ ዛሬ ብዙ ዋጋ ከፍ እያለው ለሳራ ብዬ ነው ስለዚህ አሁን ደግሞ ከዚህ በኋላ ዋጋ መክፈል እንዳለብኝ ራሴ መሆን እንዳለብኝ ራሴ መንከባከብ እንዳለብኝ ራሴ ጋር ማስተዋል እንዳለብኝ ከራሴ ጋር መሆን በቃ ከእግዚአብሔር ጋር መገናኘት እንዳለብኝ መጸለይ እንዳለብኝ ስለነገረኝ ልቤ፣ ስለዚህ የምነግርህን ነገር እኮ ምን፣ አሁን ደግሞ ጾም ነው በቃ በቃ ከእግዚአብሔር ጋር ጎንብስ ብዬ እየሰገርኩ እየጾምኩ በቃ ከእግዚአብሔር ጋር የምገናኝበት ኃጢአቴን የማሰርዝበት ጊዜ ስለሆነ ሰውን ያለልህ እንትን ስለማልል የምነግርህን ነገር ስነግርህ በደንብ እንድትቋቋም በደንብ እንዳይከፋክሽ። እኔ ግን እኔ ግን የምነግርህ እየከፋኝ ነው። እኔ የምነግርህ እየከፋኝ ነው። እኔ አሁን ተመልካቾች እዚህ ጋ ማለት ማነሳው ነገር አለና ምንድን ነው እሱ ካላችሁኝ በቃልና በእኔ መካከል በፍቅር ግንኙነት ውስጥ ብዙ ብዙ ብዙ ዋጋ ከፍለናል። ብዙ እውነታዎችም የተደበቁ እውነታዎችም ወጥተው ልጅ ቢባል ባል ቢባል ብዙ ነገር መጡ። ብዙ ነገር ላይ ደርሰን ነበር። ዋጋ ከፍያለሁ፣ የምችለውን ያቅሜ ማለት ነው። እሷም ደግሞ ተጎድታብኛለች። ግን ይሄ ሁሉ ነገር በመሃል ደግሞ የሳሪም ጉዳይ ደግሞ ስለተፈጠረ ክፍተት ተፈጥሮ የኔና የሷን ነገር በሚገባው መንገድ ልናራምደው አልቻልንም ነበር። አሁን ግን እግዚአብሔር ይመስገን እሷ አድናለች። ስለዚህ ከእንግዲህ ሁሉም ነገር ንጹህ ሆኖ እንቀጥላለን ብዬ እኔ ተስ ብሎኝ ብዙ ነገር አስቤ ነው ዛሬ የመጣሁት። ስለዚህ ምንድን ነው እሱ አንቺ ታዲያ የምነግርሽ ምነገር ነገር ከባድ ስለሆነ እኮ ከሳሪ በላይ ከባድ ጉዳይ ከሳሪ በላይ የከበደ ነገር አለ ማለት ይከብዳል። ምነገረው ነገር ከብዳል። ገባሽ ነገረሽኛል። ምንድነው የሚከብደው? ነገሬው በቃ እሱ ትክክለኛ ከሆነ እኮ ይጎዳል። ገባሽ? እኔ አልጎዳም። እኔ አስደስ ነገር ነው ሲጀመር የምሰማው ከእንግዲህ። በደንብ ምክንያቱም አብረን ሰርተናል፣ አብረን ብዙ ነገር አሳልፈናል፣ አብረን በቃ ብዙ ነገር ሆነናልና፣ ያን ደግሞ በጣም አመሰግናለሁ እኮ። ስለዚህ አመሰግኛል፣ አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ስጥ። ክለሃለሁ የፈለክበት ቦታ ድረስ እግዚአብሔር ያሳካለ። ምን ነው መሰናበቻው? ምን እንደሆነ መናገር ያለብኝ? ተናገሪ። ቃል ኪዳን በጣም መሰናበቻ ቃላቶች። እኔ እና አንቺ እኮ ገና፣ እኔ ብዙ ነገር አስቤ ነው የመጣሁት ማለት ነው እንግዲህ ልናገር ነው በቃ፣ ፊቴን ወደዚህ ዞር፣ ወደ እሱ አልዞርም። ወደ እሱ ዞረሽ ነገር በአይን ይገባል ይባላል። እለናስ እኔ እስከ ዛሬ እሺ፣ ወደሃለው እያልኩ ፍቅርን የተቀበልኩ የውሸት ነበር፣ የውሸት ነበር በተመልካቾች ስም የውሸት ነበር። ከዚህ በኋላ ምን እንድነው ታሪኩ ሁሉ ምንድን ነበረ? እሷ ተጎድታብን ስለነበረ እሷ እስከምትድንልን ድረስ ነበር ከአንተ ጋር የነበረን ግንኙነት። ከዚህ በኋላ እሷም ሳታፈቅርህ አፈቅርሃል ያለችን ለዛ ነው። እሷም ሳትወድህ ወድሃለው ብላ ያስቀመጠችን ለዛ ነው። አሁን መናገር አቅቷት ነው እኔ የምተነትነው ያለሁት። ፍቅሬን የተቀበለችው የውሸት ነበር ማለት ነው። በቃ ውጣ፣ አሁን ውጣ፣ በቃ ምንም። አሁን ከዚህ በኋላ እንዳነቃል አሁን እንዳማረብህ ውጣልን። ውጥ ይውጣለን። አዎ እንድታስጨንቃት እዚህ ጋር ባንተ ምክንያት ሁለቴ ማሰብ የለባትም። በቃ አሶጪው እንጂ ምን ቁጭት ያለሽ። በቃ አንቺ እራስሽን አረጋጊ። አንተ ደግሞ ቤቱን ለቃ ውጣልን፣ ውጣልን። በቃ ይኸውልሽ ስሜት ምን ያህል እንደሚጎዳ ነው አውቀዋለሁ። ደርሶብኝ አውቀዋለሁ። ይውጣልን። አሁን ምንም ነገር እንዳነካ አይደለም። ተቀበል ከዚህ በኋላ እንዳይነካሽ እንዳነካኝ በቃ ውጣ እንደውም

አሁን ያልሽው ነገር ማለት በቃ አሁን ምንም አይነት ስሜት የለሽም። ነገረሽም ለኔ ስሜት ምንም የላትም። በቃ በእናታችሁ እሷ ትንገረኝ። በቃ የለሽም ለኔ ስሜት በቃ ዝምታ ይ የለኝም ትሰማለህ? ውጣ! ለወንድ ልጅ ቦታ የለኝም። ውጣ! ውጣ!

ብዙ ነገር ብለሽም ስናኖር አልፈልገውም። ምን ልንገርሽ፣ ስንት የሚለምነኝ ወንድ አለ። ገባች። የወንድ ችግር የለብኝም።